ህንድና ፓኪስታን መካከል ያለው ውጥረት እየጨመረ ባለበት ወቅት ፓኪስታን የባለስቲክ ሚሳይል ሙከራ አደረገች። ባለፈው ወር በህንድ አስተዳደር ስር ባለው ካሽሚር በደረሰ አንድ አሰቃቂ የተኩስ ጥቃት ምክንያት ከጎረቤቷ ህንድ ጋር ያለው ውጥረት ከፍተኛ በሆነበት ወቅት የፓኪስታን ወታደሮች የባለስቲክ ሚሳይል በተሳካ ሁኔታ መሞከራቸውን አስታውቀዋል። የፓኪስታን መንግስት እንዳስታወቀው የአብደለሂ የጦር መሳሪያ ስርዓት የተባለውና አራት መቶ ወይም 280 ማይል የሚደርስ የገጽታ ወደ ገጽታ ሚሳኤል ቅዳሜ በተደረገ ልምምድ በተሳካ ሁኔታ ተፈትኗል። አክለውም ማስጀመሪያዊ ወታደሮቹን የስራ ዝግጁነት ለማረጋገጥና የሚሳኤሉን የላቀ የዳሰሳ ስርዓትና የተሻሻሉ የማምለጫ ባህሪያትን ጨምሮ ቁልፍ የቴክኒክ መለኪያዎችን ለማረጋገጥ ያለመ ነው ብለዋል። ሁለቱም የተለመዱና የኒክሌር ጦር ራሳቸውን መሸከም የሚችሉ ታክኒካዊ ሚሳይሎችን ባ። በ18ኛው ክፍለ ዘመን የዘመናዊ አፍጋኒስታን መሥራችና በህንድ ንዑስ አህጉር ላይ በርካታ ወረራዎችን የመሩት አህመድ ሻህ አብደላሂ ስም ተሰይሟል። በፓኪስታን ፕሬዚዳንት አሲፍ አሊ ዛርዳይና ጠቅላይ ሚኒስተር ሸህባህ ሸሪፍ ሚሳኤሉን በተሳካ ሁኔታ ለሞከሩ ሳይንቲስቶች መሐንዲስቶችና በስተጀርባ ላሉ ሁሉ እንኳን ደስ አላችሁ ብለዋል። የሚሳኤል ሙከራ የተደረገው የፓኪስታን ኢንፎርሜሽን ሚኒስተር አታኦላ ታራር ባለፈው ወር በህንድ አስተዳደር ስር ባለው ካሽሚር 25 ወንድ ቱሪስቶችና አንድ ካሽሚራዊ መገደላቸውን ተከትሎ ነው። ህንድ እና ፓኪስታን ሁለቱም በካሽሚር ክልል በሙሉ ላይ የባለቤትነት መብት አላቸው ነገር ግን በከፊል ይገዛሉ። እንደ አውሮፓውያን አቆጣጠር በ1947 ከብሪታንያዋ ቅኝ ግዛት ነጻ በወጡበት ጊዜ አንስቶ በዚህ ጉዳይ ላይ ያለው ውጥረት በተደጋጋሚ ጨምሯል። ኒው ዴሊ ባለፈው ሚያዝያ 2 በፓልሃጋም አካባቢ በተጠረጠሩ የካሽሚር አማጽያን በተፈጸመ ጥቃት እስላማባድ ድጋፍ እንደሰጠች ተናግራለች። እንዲሁም ፓኪስታናውያን በግድያ ውስጥ ተሳትፈዋል ብላ ከሳለች። ፓኪስታን በበኩሏ በጥቃቱ ውስጥ ምንም አይነት ተሳትፎ እንደሌላት አሳስባለች። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጥቃቱን ላደረሱት ድጋፍ የሰጡትን እስከ ምድር ዳርቻ ድረስ ለመከታተል ቃል በመግባት ለወታደሮቻቸው ሙሉ የስራ ነጻነት እንደሰጡ ተናግረዋል። በፓኪስታን ሚኒስትር ታራር የህንድ መሪዎች የፓሃልጋም ጥቃትን ፓኪስታንን ለመምታት ሀሰተኛ ምክንያት አድርገው ሊጠቀሙበት እንደሚፈልጉ ተናግረዋል። አሜሪካ ከከባድ ጥቃት በኋላ ህንድና ፓኪስታንን የካሽሚርን ውጥረት እንዲያረግቡ አሳስባለች። አርብ የፓኪስታን የጦር ሠራዊት ዋና አዛዥ ጀነራል ሰይድ አሲም ሞኒር በአሁኑ የፓኪስታን የህንድ ጦርነት ላይ የከፍተኛ አዛዦቻቸውን ስብሰባ መርተዋል ሲል አንድ ወታደራዊ መግለጫ አመላክቷል። ሁሉም ግንባሮች ላይ የንቃትና የቅድመ ሁኔታ ዝግጅት አስፈላጊነትን አጽንኦ ሰጥተዋል ብለዋል። ጥቃቱ በካሽሚር በሲቪሎች ላይ ከአመታት ወዲህ የከፋው ህንድ እና ፓኪስታን የዲፕሎማሲ መልእክቶችንና ሰዎችን በማባረር እንዲሁም ድንበርን በመዝጋት ምላሽ ሰጥተዋል። ህንድ ከፓኪስታን ጋር የነበራትን የ1960 የኢንዱስ ወንዞች ስምምነትን አግዳለች። የፓኪስታን ጠቅላይ ሚኒስትር ባለፈው አርብ ከባህረ ሰላጤ አጋሮቻቸው መልእክተኞቻቸው ጋር በመገናኘት ባለፈው ወር በካሽሚር በተካሄደው አሰቃቂ የ ከህንድ ጋር የነበራትን ውጥረት ለማርገብ ጥረት ማድረጋቸውን ቢሮአቸው አስታውቋል። ሸህባዝ ሸሪፍ ከሳኡዲ አረቢያ ከኩዌትና የተባበሩት አረብ ኢምሬቶች አምባሳደሮች ጋር በተናጠል ባደረጉት ስብሰባ ባለፈው ሚያዝያ ሁለት በህንድ አስተዳደር ስር ባለው ካሽሚር በደረሰው ጥቃት ኢስላማባድ የያዘችውን አቋም አስረድተዋል። በዚህም 26 ሰዎች በአብዛኛው ሂንዶዎች ተገድለዋል። ፓኪስታንን በጥቃቱ ተጠያቂ ያደረገች ሲሆን ኢስላም አባድ በጽኑ ትቃወማለች። አንድ የፓኪስታን ሚኒስተር ህንድ በፓልጋሃም የቱሪስት ጥቃት ላይ ፓኪስታን በነበራት ሚና ምክንያት ወታደራዊ እርምጃ ለመውሰድ እንዳሰበች በሚገልጽ ታማኝ መረጃ መሰረት ሸሪፍና የውጭ ጉዳይ ሚኒስተር ኢሻቅ ዳር ከዩናይትድ ስቴትስ እና ከሌሎች ሀገራት ዲፕሎማቶች ጋር የስልክ ጥሪ እንደደረሳቸው የሸሪፍ ቢሮና የፓኪስታን የውጭ ጉዳይ ሚኒስተር አስ የሸሪፍ ቢሮ ባለፈው አርብ እንዳስታወቀው ሳኡዲ አረቢያን ጨምሮ ወንድማማች ሀገራት ህንድን ውጥረትን እንዲያረግቡና እንዲቀነሱ ግፊት እንደሚያደርጉ አሳስበዋል። ፓኪስታን በደቡብ ኤስያና ሰላምና መረጋጋት ላይ ያላትን ቁርጠኝነት በድጋሜ አረጋግጠዋል። ባለፈው ሳምንት በካሽሚር በተደረገው ጥቃት በደቡብ ኤስያ ክልል ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን ይህም በሁለቱ የኒኩለር ጦር መሳሪያ የታጠቁ ተቀናቃኞች መካከል በተፈጸሙ የበቀል እርምጃዎች ማለትም ዲፕሎማቶችንና ዜጎችን በማባረር ድንበሮችን በመዝጋትና የአየር ክልልን በመዝጋት ተባብሷል። ህንድ ከፓኪስታን ጋር የነበራትን ወሳኝ የውሃ አቅርቦት ስምምነትን አግዳለች። ሸሪፍ የተባበሩት አረብ ኤሚሬቶች አምባሳደር ሐሚድ ኦባይድ ኢብራሂም ሳሌም አል ዛአቢን ፓኪስታን በቱሪስቶች ላይ በተደረገ ጥቃት ምንም አይነት ተሳትፎ እንደሌላትና ታማኝ ግልጽና ገለልተኛ የሆነ ዓለም አቀፍ ምርመራ ለመቀላቀል ዝግጁ መሆናቸውን እንደገለጹላቸው የሸርፍ ቢሮ አስታውቀዋል። ሚኒስትሩ ከሳውዲ አረቢያ አምባሳደር ናዋፍ ቢን ሰኢድ አል ማሊኪ ጋር ባደረጉት ስብሰባ ወቅታዊውን ሁኔታ አስረድተዋል። ምላሽ ሰጡ። የሳውዲው መልእክተኛ መንግስታቸው በክልሉ ሰላምና ደህንነት ለማስፈን ከፓኪስታን ጋር ለመስራት እንደሚፈልግ በመግለጫው አመላክተዋል ፓኪስታን እና ህንድ የረጅም ጊዜ መራር ግንኙነት አላቸው እንደ አውሮፓያን አቆጣጠር በ1947 ከቀድሞዋ የብሪታንያ ቅኝ ግዛት ነጻ ከወጡበት ጊዜ አንስቶ በካሽሚር ላይ ሁለቱን ከሦስት ጠላቶቻቸው ተዋግተዋል የህንድ ጦር ባለፈው አር በወጣው መግለጫ በህንድ በቁጥጥር ስር ባለው ካሽሚር በኩፖዋራ ባራሙላ ፑንቺ ናውሼራ እና አክኑር አካባቢዎች ለስምንተኛ ተከታታይ ምሽት ከፓኪስታን በደረሰ ያልተንቀሳቀሰ ቀላል የጦር መሳሪያ ተኩስ ምላሽ እንደሰጠች ተናግረዋል። ማሪም ባለፈው አርብ በፓኪስታን አስተዳደር ስር ባለችው ካሽሚር ዋና ከተማ ሙዛፍር አባድ ከሁለት መቶ በላይ የሲቪል ማህበረሰብ እና የፖለቲካ ፓርቲ አባላት የህንድን በፓኪስታን ላይ የወሰደችውን እርምጃ በመቃወም ሰልፍ ወጥተዋል። የህንድ በፓኪስታን ላይ ያላት ጫና ቀጠናውን ወደ አደገኛ ግጭት እየገፋው ነው። በፓኪስታንና በህንድ መካከል ያለው ውጥረት ለረጅም ጊዜ የደቡብ ኤስያ የጂኦፖለቲካ ዋና አካል ሆኖ ቆይቷል። ነገር ግን የቅርብ ጊዜ ክስተቶች አሳሳቢ የሆነ ቀጣይነት ያለው ጠላትነትና ትርጉም ያለው መፍትሄ ለማግኘት የሚረዱ ጥቂት መንገዶችን ያሳያሉ። ሁለቱም ሀገራት የኒኩለር አቅም ያላቸው በመሆኑ መጠነ ሰፊ ጦርነት የመከሰት እድሉ እጅግ አደገኛ አድርገዋል። ባለፈውም ያዚያ ሁለት ካሽሚር በካህል ጋም ሸለቆ በደረሰ አሰቃቂ ጥቃት በሁለቱ የኒኩሌር ጦር መሳሪያ የታጠቁ ጎረቤቶች መካከል ያለውን የረዥም ጊዜ ግጭት የበለጠ አባብሶታል። 26 የህንድ ቱሪስቶችን ህይወት የቀጠፈው ጥቃቱ ከሁለቱም ወገኖች በኩል የዲፕሎማሲና ወታደራዊ ምላሾች በከፍተኛ ደረጃ እንዲጨምር አድርጓል። ትቃት ምንም አይነት ማስረጃ ሳታቀርብ ኒው ዴሊ ለአምስት አስርተ ዓመታት የዘለቀውን የኢንዱስትሪ ወንዞች ስምምነትን ማገዷን አስታውቃለች። ይህ ስምምነት በዓለም ባንክ የተደረደረ እና ፓኪስታን በግምት 80% ለመስኖ ፍላጎቷ የምትተማመንበት ወሳኝ ስምምነት ነው። በምላሹ እስላማባድ የአየር ክልሏን ዘግታለች፣ የሁለትዮሽ ንግድን አግዳለች፣ እንዲሁም ከ1972 የሺምላ ስምምነት ልትወጣ እንደምትችል ፍንጭ ሰጥታለች። ይህ ስምምነት ከ50 ዓመት በላይ በሁለቱ አገራት መካከል የእርቅ ፕሮቶኮሎችን ሲደግፍና የቆየ ረጅም ጊዜያዊ ማዕቀፍ ነው። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ የፓህልጋም ክስተትን ተከትሎ ህንድ ያቀረበችውን መሰረተ ቢስ ክስ አውግዛለች ክሶቹ አሳማኝ ምርመራ ወይም ሊረጋገጥ የሚችል ማስረጃ ሳይኖር የቀረቡ መሆናቸውን በመጥቀስ በ በፓህልጋም ክስተት ላይ ገለልተኛ ምርመራ እንዲደረግ ጠይቀዋል። ባለፈው ሚያዝያ 25 የተባበሩት መንግስታት ድርጅት ሁለቱም ሀገራት ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። የተባበሩት መንግስታት ድርጅት ሕንድና የፓኪስታን መንግስት ከፍተኛ ጥንቃቄ እንዲያደርጉና ያየናቸው ሁኔታዎችና እድገቶች እንዳይባባሱ አጥብቀን እንጠይቃለን። በዚህ ቀን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ህንድና ፓኪስታን በራሳቸው መካከል ያለውን ግንኙነት እንዲያስተካክሉ ጥሪ አቅርበዋል። ትራምፕ በአየር ኃይል አንድ አውሮፕላን ውስጥ ለጋዜጦች እንደተናገሩት በአንድም ይሁን በሌላ መንገድ ይፈቱታል። በፓኪስታንና በህንድ መካከል ከፍተኛ ውጥረት አለ፣ ነገር ግን ሁልጊዜም እንደዛ ነበር። ባለፉት ቀናት ህንድ በፓኪስታን በኩል ተኩስ በመክፈት በጃሙና ካሽሚር በግንኙነት መስመር ላይ የስለላ በረራዎችን ለማድረግ በመችል ፈጽመዋል። ፓኪስታን ሚያዝያ 29 በህንድ ድርጊት ላይ የበቀል እርምጃ በመውሰድ በአየር ክልል ጥሰት ሁለት የህንድ አውሮፕላኖችን መታጣለች ስትል ማሳወቋ ይታወቃል። በተጨማሪም የፓኪስታን ኃይሎች በአካባቢው የሚገኘው በርካታ የህንድ የፍተሻ ጣቢያዎችን ማውደማቸውን ተናግረዋል። እየጨመረ ያለው ውጥረት የኑክሌር ስጋቶችን ወደ ትኩረት አምጥቷል ምክንያቱም ህንድና ፓኪስታን ከፍተኛ መጠን ያለው የኒውክሌር ጦር መሳሪያ እና የላቁ ሚሳኤል መዳረሻ ስርዓቶች አላቸው። የትክክለኛ ስሌት ስህተት ወይም ሁኔታዎች መባባስ ስጋት በታዛቢዎች መካከል ዋና ስጋት ሆኗል። ወቅቱ በተለይ አደገኛ የሚያደርገው የጥቃቱ መጠን ብቻ ሳይሆን የዲፕሎማሲያዊ ጥንቃቄ መሸርሸር ነው። ህንድ የኢንዱስ ወንዞች ስምምነትን ማገዷና ፓኪስታን የሽምላ ስምምነትን ለመተው ያደረገችው የበቀል ዛቻ በታሪክ ሁኔታውን ከመባባስ የጠበቁ ማዕቀፎች መፍረስን ያመላክታል። በተለይም ከሁለቱ ሀገራት ጋር የቅርብ ግንኙነት ያላቸው ዓለም አቀፍ ተዋናኞች ወታደራዊ ብቻ ሳይሆን በዲፕሎማሲ መንገድም ውጥረትን ለማርገብ ጥረት ማድረግ አስፈላጊ ነው ብለዋል። እንደ አውሮፓያን አቆጣጠር በ1960 ረጅም ድርድር ከተደረገ በኋላ የዓለም ባንክ እንዳስተራቂ ሆኖ የተፈረመው አዲስ የኢንዱስ የኢንዱስ ወንዞች ስምምነት በዓለም ላይ ካሉት በጣም ዘላቂ የድንበር ተሻጋሪ የውሃ አቅርቦት ስምምነቶች አንዱ ነው። የስምምነቱ መሰረት ከስድስቱ የኢንዱስ የተፋሰስ ወንዞች በህንድና ፓኪስታን